አሁን ስንበሻሸቅ ረመናተ አንተ እኔ ይለኛል። አንድ ጓደኛ እኔ እኮ በምሳቃ ነው ያደኩት ይላል። አየህ፣ እኔ ደግሞ በቃቃ ነው ያደኩት ጃፓን። አንድ ጃፓናዊ ስለ ቁጠባ ዕለት መክረው አትችልም፣ በቃ በፕላን ነው የሚኖር። ታዋቂው ድምፃዊ አንዱ ዓለም ጎሳ ከእጮኛው ቀን እኔ አዱኛ ሞት ጋር በተያያዘ ዛሬ ረቡዕ መጋቢት 17 ቀን 2017 ዓ.ም በድጋሚ ፍርድ ቤት ቀርቧል። ባቲ ከሴክሽንም ከብራንችም አንደኛ ወጣው ባለች አራት ወጣ አልሸለምኳት እና ሌላ አንደኛ አለ እንዲ አለች። ሰላም ሰላም የሀገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ ያዝናናሉ፣ እንዲሁም ቁም ነገር ያስይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰባ አድርገጅ የምትቻለው አብረን ፈታ ዘና እንላለን ማለት ነው ለዚህ ቻናል አዲስ የሆናችሁ ቻናል አሁን ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ አድርጋችሁ ቪዲዮ እንድጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው። እንደማንኛውም ኢትዮጵያዊ አይባል አይባል፣ እንደማንኛው ኢትዮጵያዊ እኮ አይደለም። ማንኛውም ኢትዮጵያዊ የቦሌ ኢትዮጵያዊና የኮተቤ ኢትዮጵያዊ፣ የሽሮሜዳ ኢትዮጵያዊ፣ የጨርቆስ ኢትዮጵያዊ፣ የልደታ ኢትዮጵያዊ ይለይ። ሁሉም ክፍለ ሀገር ደግሞ ስትሄድ እንደዚያው ነው። ማገዶ ለቅመው፣ ከብት ጠብቀው፣ ቤት ለቅልቀው፣ ወፍጮ ቤት ሄደው አየሁ አይደል? በጣም ከባድ ነው። ወደ ደሞ ወደ ከተማ ደግሞ ስትመጣ በሰርቪስ ሄደው፣ ሰርቪስ ወርደው፣ ተጫውተው ምሳ ምሳ ተቋጥሮላቸው አሁን እንደ ማንኛው ኢትዮጵያ የማይበለው እኛ ሰፈር አሁን ሚሽን የሚባል ትምህርት ቤት ነበር። እኛ ሰፈር እኛ የተማርነው ዘርፈሻና ወንድ ነው። እሺ ሚሽን የተማሩ ልጆች ምሳቃ አራት ምሳቃ ነው የሚሉት አራት ምሳቃ ነው። በሰፈሩ እራሱ ያልኩ ሞገሳቸው ግርም ነው የሚል ከዛ በኋላ እንግዲህ ትምህርት ቤቱ ሁለት ትውልድ ነው ያለ አንድ ከውስጥ ከትምህርት ቤቱ ውስጥ አንድ በእውቀት ከውጭ ደግሞ በምሳቃ ሲወጡ በመሳቃ የሚቀበሉ ልጆች ነበሩ። ከተሲ ሲወጡ እነዛ ተማሪዎችም በቃ ኖርማሊ ለምዶ መሳቃ ያስጥኛሉ። አንዱ መሳቃ አራት መሳቃ አራት ተደራራቢ ነው። ዝም ይሱቁ እና አሁን ስንበሻሸቅ፣ አረበና አንተ እኔ ይለኛል አንዱ ጓደኛዬ። እኔ እኮ በመሳቃ ነው ያደግኩት ይላል። አይ እኔ ደግሞ በቃቃ ነው ያደግኩት ነው ስለዚህ እንደማን ኢትዮጵያ እንደ ቤተሰብ እንደ አካባቢው ነው። እዛ ትምህርት ቤት መግባት በጣም ከባድ ነበር። አይ አትገባም። ውድ ነበር። እሱ በቦርሳ እሱ በ የእንትን የቆዳ ቦርሳ ነው የሚይዘው። እኛ በዱቤ ዱቄ ፕላስቲክ ነው ደፍተር የሚይዘው። ዱቤ ዱቄ ፕላስቲክ እንደም ከተገኘ ነው እንጂ አልበዛ። የከመንዳሪ ከመንዳሪ ይተለተልና እ ደፍተር እሱ ይዛል። ቢሰራል ከመንዳሪው ተተልትሎ ለጥጥ ይደረግና እሱ ግጥም አድርገት ይዛል አለ። ቦርሳ የለም፣ እነሱ ጋር ጫማ አለ። እዚህ በረባሱ ባዶ እግርም አለ። ስለዚህ እንደማን ኢትዮጵያ ይባላል። አይ ባቡር የተሰራው ዲዛይኑ ከባብ ነው። ያአንዱ ምን አለኝ መሰለህ? አንድ ሰውዬ እግዚአብሔርን ሁልጊዜ ይለምነዋል አለኝ፣ በጣም ይለምነዋል እና ሀምሳ ዓመት አለፈው ምንም ሳይቀበል ሳያደርግለት። ከዛ የሆነ ቀን መንገድ ላይ ያገኘው? አንተማ እኔ እንደዚህ ለምኜ ለምኜ ምንም ሳታደርግልኝ አለው እንዴት ልስጥ አልመቻለኝ እኮ ለመስጠትም አልመቻለኝም። ለምን ያሰኝ ከቤቱ አልወጣም አልለፋም አልሰራም፣ አልሰራም። በጣም የሚያስቅ ልንገርህ። ሰው የሰማ ወፎችን ተመልከቱ አይዘሩም። እንደነሱ የሚደክም አለ ንገረኝ። እኛ እኮ እስከ አራት ሰዓት ተጋድመህ እነሱ አይደል አስራ አንድ ሰዓት ወጥተው የሚለቅሙት። እንደወፍ መከራ ይበላል። ስጥ ፈልጋ እርሻ ፈልጋ ቁፍራ

እስቲ ጎጆ ቤት እንዲበት ከዛ ጎጆ ቤቱ አጥ ማነገራት እንዲዘግዝቀው መስራት ከዛ ጫፍ ላይ ምንም ነገር ከባድ ነገር ይመጣ ይዞት ነው የሚወርደው። ሁለተኛ ምንም አይነት ነፍሳት አያገኛ። እንደዚህ ገብተህ ከታች ገብተው ሁለት ዝናብ እንዳይመታቸው ማንኛውም ነፍሳት ወደዚህ አይመጣም። ወፍ ሳይዘሩ እውራ ሞራ ቀላ ቢል አላይገርም የሚባል ነገር የለም። የምን እንደ የለም። ማንም ሳይሰራ ጉንዳን አይታል። በጣም ታታሪዎች ናቸው። እንደ ጉንዳን የሚሰራ በቃ በእግዚአብሔር ስትራክቸር በእግዚአብሔር ስራ ውስጥ ሲምፕል ቀላ የሚባል ነገር ድምፃዊ አንዱ አለም ጎሳ ከእጮኛው ቀነኔ አዱኛ ሞት ጋር በተያያዘ ዛሬ ረቡዕ መጋቢት 17 ቀን 2017 ዓመተ ምህረት በድጋሚ ፍርድ ቤት ቀርቧል። ቀነኔ አዱኛ መጋቢት 1 ቀን 2017 ዓመተ ምህረት ለሊት 10 ሰዓት አካባቢ ከእጮኛው አንዱ ዓለም ጋር በሚኖሩበት ለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቋ ህይወቷ ማለፉን ምርመራውን እያጣራ የሚገኙ የአዲስ አበባ ፖሊስ ኮሚሽን ገልጾ ነበር። ፖሊስ ሟች ቀነኒ በወቅቱ ህይወቷ ሲያልፍ በቤት ውስጥ የነበረውን አንዱአለምን በቁጥጥር ስር በመዋል ምርመራ እያደረገ ይገኛል። ድምፃዊው መጋቢት ሶስት ቀን በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቦ የነበረ ሲሆን ፖሊስ ለተጨማሪ ምርመራ አስራ አራት የምርመራ ቀናት ይሰጠኝ ሲል ጥያቄ አቅርቦ ነበር። የአርቲስቱ ጠበቃ በበኩላቸው ደንበኛቸው ቋሚ አድራሻ ስላለው በዋስ ወጥቶ ሀዘኑ እንዲጨርስና ፖሊስ በፈለገው ጊዜ መቅረብ እንደሚችል በመግለጽ የዋስትና መብቱ እንዲከበር ጠይቀዋል። ፍርድ ቤቱ ግን የዋስትና ጥያቄውን ባለመቀበል ለፖሊስ 14 የምርመራ ቀናትን ፈቅዷል። በዚህ ቀጠሮ መሰረት አንዱ ዓለም ዛሬ መጋቢት 17 ቀን ችሎት ቀርቧል። ፍርድ ቤቱ በዛሬ ውሎውም ፖሊስ በተሰጠው የምርመሪያ ጊዜያት ውስጥ ምን ምን እንዳከናወነ እንዲያብራራ የጠየቀ ሲሆን መርማሪ ፖሊስም በተሰጠው ጊዜ የአስክሬን ምርመራ ውጤት መቀበሉን፣ የወንጀል ስፍራ በመሄድ መረጃ ማሰባሰብ ስራ መስራቱን፣ የአስራ ሶስት ሰዎች ቃል መቀበሉን፣ የሟች የቀደመ ሕክምና ታሪክ የሚገልጽ ማስረጃ ማምጣቱን፣ እንዲሁም ሟች ወድቃ ህይወቷ ባለፈበት ስፍራ የተገኘ የረከቦት ምንጣፍ ለፌዴራል ፖሊስ ፎረንሲክ ምርመራ ቢሮ መላኩን ገልጿል። ፖሊስ አያይዞም በቀጣይ ሌሎች ወሳኝ የሚባሉ የምርመራ ስራዎች እንደሚቀሩ ጠቅሶ ለዚህም ተጨማሪ አስራ አራት የምርመራ ቅራት እንዲፈቀድለት ጠይቋል። የተከሳሽ ጠበቃ በበኩላቸው ፖሊስ የጠየቀው ተጨማሪ የምርመራ ጊዜ መፈቀድ እንደሌለበት በመጥቀስ ተከራክሯል። የአንዱ አለም ጠበቃ ደንበኛዬ በሟች ህይወት ማለፍ ላይ ምንም አይነት ድርሻ የለበትም፣ አብሯት ከመኖር ውጪ በደንበኛዬ ጥፋት መሞቷን የሚያሳይ ነገር የለም ባለፈው ቀጠሮ የምርመራ ጊዜ የተሰጠው የአስክሬን ምርመራ ውጤት እስኪመጣ በሚል ነበር። ስለዚህ ደንበኛዬ ለእስር የሚያበቃ አንዳችም ተጨማሪ ማስረጃ ስለሌለ በእስር ላይ ሊቆይ አይገባም፣ የዋስ መብቱ ይፈቀድለት ሲሉ ተከራክረዋል። በክርክሩ ሂደትም መርማሪ ፖሊስ ዋስትናውን እንደሚቃወም ገልጾ ተጠርጣሪው ከእስር ቢወጣ የቀሩንን ምስክሮች ሊያባብል ይችላል፣ አቃቢ ህግ አስክሬን ምርመራ ውጤቱ ማብራሪያ ይኑሮ ብሎን እሱንም እየጠበቅን ስለሆነ የጠየቅነውን የምርመራ ቀን ይፈቀድልን ሲል ምላሽ ሰጥቷል። በመጨረሻም ፍርድ ቤቱ ክርክሩን ካደመጠ በኋላ የአርቲስቱን የዋስትና ጥያቄ ባለመፍቀድ ለፖሊስ 12 የምርመራ ቀናትን ሰጥቶ ለመጋቢት 29 ቀን 2017 ዓመተ ምህረት ችሎት እንዲገኙ አዟል። ለልጆች ደጋግመህ የምትነግራቸው ቃል ምንድነው? ወይስ በምን መንገድ ነው የምትቃኛቸው? ልጆች ልጆች ማንኛውም ነገር አይቻልም የሚባል ነገር የለም። ሁሉ ነገር ያለው አንተ ጋር ነው ሁሉ ነገር ያለው አንተ ጋር ለምሳሌ መልካም ነገር ብትሰራ ብዙ ልትጨፍር አይገባ ማለት የሚጠበቅ ነው ከአንተ የሚጠበቅ እኔ ካንተ የማይጠበቅ ነገር ስትሰራ ነው መመክርህ ጥሩ ነገር ስትሰራ ሁለት ጎበዝ ናቸው ልጆቼ አባቴ ከሴክሽንም ከብራንችም አንደኛ ወጣኋለች አራቴ አራት ወጣ አልሸለምኳት እና ሌላ አንደኛ አለ እንዲ አለችኝ። ሌላ አንደኛ አለ ስትለኝ ሌላ አንደኛ ካለ እሱ ነው ልውጣ እና ሸለመኝ ስትለኝ ለምን እንደማልችል ነኝ ተቀ አንቺ እኮ የምትችሉን ያደርግሽው አልኳት። ማለት የምትችለውን እኮ አንደኛ መውጣት ስለምትችል እኮ ነው ስላጠናች እኮ ነው ስላጠናሽ ረ እንደወጣሽ ና ለምድ ነው ለምድ ነው የሚያስፈልገው አልኳት። ይህ እንደዚህ ማቴሪያል ኤክስፔክት ማድረግ የሚለባት ቁስ ምናምን ወይ አብሬው ሽላለሁ ልትላት ይችላል። እኔ ቁርስ ሰላልሻለው እኔ የሆነች ነገር በሆነ ፓርቲሲፔሽን በሆነ ጉዳይ በሚገለጥ ነገር እሷም እንደዛ ነው፣ ሰዎችን የምትሸልመው በሆነ ጉዳይ፣ ማቴሪያልን ከሆነ አንደኛ የሚወጡት ለታብሌት ይሆናል፣ አንደኛ የሚወጡት ለሞባይል ይሆናል። አንደኛ የሚወጡት የሆነ ልጅን ለመብለጥ ነው። የሆነ ልጅ ቅርጽ እሱ ውስጥ ይዝበታል። ሲያር ርር ሲል ምን አገባ ስለ ልጅ

እዛ ሰው ግልጥ አልኳትና ግንባሯ፣ እኔ ልጅ በጣም ወድሻለሁ፣ አመሰግናለሁ፣ ውጤትሽን ሶፋ ላይ እያየሁት ሁሉም መቶ በመቶ ነው፣ በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ ምናምን አልኳት። ስራ የቃኘበት መንገድ ነው አይደል? አዎ፣ እኔ እሷ በቃ

እኔም በዘመኔ የአንተ አድናቂ ነኝ አለች። በጣም የሚገርመው ደግሞ ልጄም የአንተ አድናቂ ነው አለች። ስለዚህ ሶስት ጀነሬሽን ከዚህ በላይ ትርፋማነት አለ? እንደ በሶስት ጀነሬሽን ውስጥ እንዲህ አይነት ነገር ማግ ይገኛል እንዴ? ከባድ እኮ ነው። ስለዚህ ከዚህ በላይ ትርፍ ምናለ? ከገንዘብ በላይ ይሄ ትልቅ ትርፍ ነው።

አልኩት ምን ነው? አይ ወንድሜ ተወኝ። አሁን የሰባት ሚሊዮን ብር መኪና እየነዳሁ እየተቀረጽኩ ነበረ። ያወራው እንዳሲድ እንዳይበላኝ ነው። እንደ ኒኮቲን ስለሆነ ይውጣልኝ። ሳቅ አበለጠኝ። ለእዛ ነው። ህይወት እንዲህ ነች። ግን አይገርም። ለኔ የአስር ሚሊዮን ብር መኪና ነው። ለምን ቤት መድረስ ነው ታርጌት

በጣም ናስቅ ነው የሀይዴ ቃል ነት ነው አዮ የሀያ ዓመት ልዩነት ደግሞ ቢሆን አስቡ ጌት እንደሚሆን ምን እንደምትይዝ በቃ ጉዳዩ አይደለም ነው መልሱ። ያንተ ክብር ከሸቀጥ ጋር አያገ የዮሐንስ ዳንኤል መዝገብ የተከሰሱት አምስት ተከሳሾች የዋስትና መብታቸው እንዲከበር ለሶስተኛ ጊዜ ያቀረቡት የዋስትና ጥያቄ ውድቅ ተደረገ። የተከሳሾቹን ጉዳይ ሲመለከት የነበረው የከፍተኛ ፍርድ ቤት አንደኛ ልዩ ችሎት ዛሬ መጋቢት 16 ቀን 2017 ዓመተ ምህረት በነበረው ቀጠሮ መዝገቡን የተመለከተ ሲሆን ተከሳሾቹ ያቀረቡትን የዋስትና ጥያቄ እንዳልተቀበለው ገልጾላቸዋል። ተከሳሾች የዋስትና ጥያቄያቸውን ለሶስተኛ ጊዜ ሊያቀርቡ የቻሉት የቀረበው ክርክር በወንጀለኛ መቅጫ ስነ ስርዓት ሕጉ አንቀጽ ሃምሳ ሰባት መሠረት በወንጀሉ ከባድነት ምክንያት ዋስትና ሊከለከል እንደማይገባ ትርጉም ስለሚሰጥበት እንደሆነና በተጨማሪም በሌላ አንቀጽ ተደራራቢ ወንጀሎች ስላሉ ብቻ ዋስትና ሊከለከል እንደማይገባ ትርጉም በመሰጠቱ ይህን የሕግ ክፍተት ተከትለው እንደሆነ የተከሳሽ ጠበቆች ለችሎቱ ገልጸዋል። ይሁን እንጂ ተከሳሾች በተደራራቢ ወንጀል በመከሰሳቸውና የተከሰሱበት አንቀጽም የወንጀሉን ከባድነት ስለሚያሳይ ዋስትናውን አለመቀበሉን ፍርድ ቤቱ ለተከሳሾች ገልጾላቸዋል። ዮሐንስ ዳንኤል አማኑኤል መውጫ ናትናኤል ወንደሰን ኤልያስ ድሪባ ሌኒ ክንፈና ይዲዲያን ነጻነት ነሐሴ 16 ቀን 2016 ዓ ም በግምት ከምሽቱ ሦስት ሰዓት ተኩል ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥሩ ኢቲ 190 የሆነ ቦምባርድ ኪው 400 አውሮፕላንን ያለ አግባብ በመያዝ በቁጥጥር ሥር ውለዋል የመንግስት ሰራተኛ ኦፊሴላዊ ግዴታ እንዳይፈጽም በመቃወም አለመታዘዝ ፈጽሟል የሚል ሁለት ክሶች ቀርበውባቸው ነበር። ዮሐንስ ወይንም ጆን ዳንኤል ላይ ደግሞ እነዚህ ሁለት ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የምት ሶስተኛ ክስ ቀርቦበት ነበር። ይሁን እንጂ ፍርድ ቤቱ የካቲት ሀያ ቀን በነበረው ቀጠሮ አንዱን ክስ በሁሉም ተከሳሾች ላይ በማንሳቱ ዮሐንስ ዳንኤል በሁለት ክስ ሌሎቹ ተከሳሾች ደግሞ በአንዳንድ ክስ እንዲከላከሉ ብይን ሰጥቷል። አንዳንድ ሀብታሞች ሳይታል ትክክለኛ ሀብታም መኪና እዚህ ብሰድበው ምናምን ለመስደብ በዚህ አሁን አንድ በዚህ ቢሰድበው ሰውየ ደዚ አንድ 12 ሚሊዮን ብር መኪና ልጁ በዚህ ሰደባል በዚህ ይሳደባል በዚህ ይሳደባል በዚህ መስኮታት ላይ ዝቅ ብላለች። አየህ ጥርቂቱ ዛሬ ልስ ይኖርስ፣ ይሄኛው ጤና ጣቢያ ለመሄድ አስቧል፣ ፖሊስ ጣቢያ ለመሄድ አስቧል፣ በሽጉጥ ለመመታት አስቧል ወይ ለመምታት አስቧል። አይ እንዴት እንደሚንቀሸቀሽ በዚህ በዚህ እስ ጤና ጣቢያ መሄድ አይፈልግም፣ ፖሊስ ጣቢያ መሄድ አይፈልግም፣ ልጆቹም በኋላ ከትምህርት ቤት በሰርቪስ ማውጣት ይፈልጋል። አያረ ልጆቹም ሰይ ይፈልጋል። ሰራተኞች እዛ ይጠብቁታል። አየህ እሱ ነው የሚያስብ። ያኛው የሚሳደበው እኮ አራት ልጅ ይኖረዋል። ይሄ ደግሞ ምንም የለውም፣ ልጅም የለውም አንበል። ግን በቃ እዛ ሰው እየጠበቀው ነው። ይሄ ይላል ጥጋብ ምናምን ይላል። ይሄ ሰው ሁሉ በጣም ነው የገረመው። አንዳንድ ሰዎች ተፈጥሮ ይኸው ነው። ሌላ ሰው ነው በጥፊ የሚልልህ አንተ ዝም አልካ። ሌላ ሰው በጥፊ ይልልህ፣ እሱን የሚያዘው እግዚአብሔር ገብቷል አንተ አንተን ሊያሳፍር ሊያዋርድ ልጅ እየፈነጨ ያለው፣ አንተ ዝም በል። ዝም ስትል ሌላ ከዛ ሌላ ንቅሳት ያለው ልጅ ያዝላለስ ስትቸገር፣ ህይወት ፈተና ሲበዛበት ምናምን ሁሌ እግዚአብሔር የሆነ ነገር እያዘጋጀል ነው ማለት አይደለም። ብሮ ልትሞትም ትችላለህ። ይቀርታ የነን ስላልኩ እቤት ተዘብዝፈ የሚመጣልህ ለማን ነው? ሰርተህ ጥረህ ግረህ ብላ ነው የሚለው መጽሐፉ። ተስፋ አሳየው ጥረት አሳየው የሆነ ነገር ሰርታ አሳየው፣ እሱ ሶስት እጥፍ ደርቦ ይሰጣል። ምንም ስብከት ምናምን ሲቹዌሽን አይደለም። ከገባ ይግባ በማየውን ይሄ የአበሻ ተረት ከፈጣሪ ጋር ተጣላ ታዳጊ ጻባቶቹ ምናምን ከተይ ሲመጡ ፊልሙ ውስጥ ያሉ ሴቶች ስላለፈላቸው አይደል ፊልም መስራት ያለባቸው፣ ጥበሙ ስለሚወዱት መሆን ያለበት የተሳሳተ ግንዛቤ ዛቤ እንዳይኖር ገብቷል አይደል? ልክ ነው። አርቲስቱም ደግሞ ሲያወራ ከክነኝ ብሎ ለምን ያወራል? ተዋናኝ ስለሆነ አርቲስት ስለሆነ ይሁቲ እንደዚህ ለምን ይላል? አይደለም፣ በቃ ስላልሰራም። አዎ። ስለዚህ ታች የሚመጡ ተዋናዮች አርቱን ሆረር ማድረግ የለባቸው። ገብቷል። አንዴ አንዱ ሰደበ እንትና ልጆች ይዟል ከኋላ ባለቤቱም እዚህ አለች፣ እየተሻገርኩ እያለ እሷ ይመስለኛል አርቲስት ማግባት ፈልጋ ወይ አርቲስት መሆን ፈልጋ መሰለኝ። ሚስቱ ስጋው ያምራ እንደዚህ አየሽ አላት፣ አርቲስት አይሆንም ያልኩሽ ለዚህ ነው ብላታና፣ ክራውድ ነበር እንደዚህ፣ ልጆች ከኋላ ጭኗል። አርቲስት ያልኩሽ ለዚህ ነበር አየሽ። ዘንድሮም በፀሐይ ነው አይደል አለኝ። ከዛ እሷ ሳቀች። ሱሳቅ ከኋላ የስምንት ዓመት እና የስድስት ዓመት ልጆች አሉ። ከኋላ ዞር ብያየሁት እና እሷ ከሱ ከዛ ከአርቲዮት ነጥቆ አሁን ምቾት ላይ እያኖራት ነው። ካሪናዬ እኮ መኪና ነው የያዘው እያኖራት ነው። ነጠኩሽ፣ አየህ ከአውሬ ብሎ አዳንኩሽ ብሎ እኮ ነው እዛ መጣው በመስኮት ዘንድሮን በፀሐይ እየተበላ ነው። አይ ዘንድሮን በእግር ነው አለኝ ስንት አይቶኝ ነው ብዬ፣ አራት ዓመት ወግ አይቶ ነው መጣበስኩት። ልጆችህ ያምራሉ፣ ሁለት ልጆች ይዘሃል፣ ቆንጆ ናቸው። ባለቤትህ እዚህ ያለች፣ አንተን ሁለት እነሱ ፊት አልሰድብም አልኩት። ሰምተ ሊሆን አጋጣሚ እንዳገባው ታውቃለህ፣ የሰሯቸውን ስራ ታውቃለህ። አየው ስለ ፀሐይ ነው። እኔ ቆሜ እኮ ነው የምፈላሰፈው። ሁለት ልጆችህ ፊት ሰድቤ አንተን እኔ አላንስም፣ እነሱን አከብራሉ አልኩት። ሁለት ልጆች አከብራለሁ፣ ሚስትን አከብራለሁ። አጥንትን የሚሰብር ነገር ነበር። ምን እግራ አውራ አልኩት። እንባው ግጥ ማለት እዚህ። ከዛ ደግሞ አሳዘነኝ፣ ባልተናገርኩ ብዬ። እሱ እኮ ሙዳይ ዞብ ነው። እንደዚህ አየሽ፣ ለዚህ ነው አርቲስት ትትል ያልኩሽ አለ። እኔ ደግሞ ስክሪፕት እንደዚህ አድርጌልሽ ወንድሜ፣ ሽው ሽው ሽው ገባህ? እውነቱን እኮ ነው ያወራኩ

እንደ ሰልፍተን አይፈልግም እንዲያድጋ ነው የመጣችው ብሎ ነው የሚነግራት። መጥፎን አየህ፣ ልክ ነህ። እንደዛም ይሁንማ አርቲስት ሊሆን ትሏለቻ፣ አይፈልግማ። እሱ ደግሞ መኪና የያዘችውንም በመጥፎነት ለልጆቹ ከነገረ በግሩሜልም አርቲስትም በመጥፎነት ለሚስቱ ልጆቹ ከነገረ እንዴት ነው አርት የሚያድገው? ገብቶሃል አይደል? ልክ ነህ። አርት አያበላም ነው የሚባለው። አያበላም፣ ደቼ ነው የሚያበላ ይለዋል። መኪና ሊፍት ሰጥቶ እኮ እንደዛ ነው ይሉ። እንዴት ነው ህይወቱ ግን ያሳዝናል ይሄ ልብስ ጥሪም እንደሆነ አያውቁትም። አንዳንድ ጊዜ ሰው ወዶ እንደዛ ያው ከቤቶች ከዘሩ ብዙ መማር ይገባኛል እላለሁ። እኔ ዘሩን እንደ ካራክተሮ ሲጀው ጥላሁንን ለብቻ ነጥዬ በእቅድና በፕላን መኖር። በነገራችን ላይ ቤቶች ሲጀመር ምንድነው ለኢትዮጵያ ሕዝብ የሚሰጠው ነገር ተብሎ ሲታሰብ የዛሬ 14 ዓመት ነው። ለምን ስለ ቁጠባ ባህል አናስተምርበትም። ምክንያቱም ከዛ በፊት የነበሩት ነገሮች ምንድን ናቸው? ያው ሁላችንም እንደምናቀው አሁንም ብዙ ቦታ እንደሚባለው ኢትዮጵያዊ አብሮ መብላት ይችላል፣ አብሮ መስራት አይችልም ይባላል። ቤቱ ክፍት ነው ለማንም፣ አይደለም ማንም ሲመጣ እንደ ሳት በሏት ተሉ እጃችሁን ታጠቡ ነው አይደለ? የኢትዮጵያዊ ባህል መጋበዝ ነው እንግዳ መጋበዝ። በጣም ጎበዞችን እና ሴቪንግ የሚለውን ነገር ወደ ህዝቡ እንዴት አድርገን ነው የምናስተላልፈው? የብዙ የውጭ ሀገር ኤክስፒሪየንሶችን ለማየት ሞክረናል፣ ቤቶችን ከመጀመራችን በፊት ለምሳሌ፣ የጃፓን ጃፓን አንድ ጃፓናዊ ስለ ቁጠባ ልትመክረው አትችልም። በቃ በፕላን ነው የሚኖረው

ይሄን አንቺ እንዴት አወቅሽ? ገና ህፃን አይደለሽ። አውቃለሁ እኮ እኔ። ለምንድን ነው ልጅ እያላቸው አባትና እናት የሚለያዩት? ሊያዩት ስላልተግባቡ እ ወይ ስላልተግባቡ ይሄ እኮ የትልቅ ሰው አማርኛ ነው ወገ

እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች የእነኝህን ይመስላሉ። በቪዲዮዎቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርገህ ይዝ ከመድረስ እናንተ ውድ የኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ጉለ እናንተ ሰላሙ፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላዮች ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ ዋ ዋ